እኮ ነኝ አስጠግቸሽ የምኖረው ታውቅሻለሁ። እኔ ገንዘብ ባይኖረኝ አንድም ቀን ቤትሻ አታሳድረኝም። ያም ሆነ ይሄ እኔ አልሄድም። እራስሽ ደስ ይጫቸው። እሱማ ይሄን ያክል ቀን ሲጠፋ ምን ያስባል ብለን ነው። ብሩክ ጥሩ ሰው ነው፣ ምንም ሊሆን አይገባም? ብሩክ ማለት የልጅነት ጓደኛዬ ብቻ ሳይሆን ወንድሜ ነው። ስለዚህ እሱ ምንም ይሆናል ብዬ ማሰብ አልፈልግም። እችን ቆይ፣ እችን ተንከስ ምን ብናረጋት ምን ይሻለው ማህሌት፣ ብሩክ በሌለበት የምጥሪያ ወረቀት ለቅድስት መስጠት እንደምትፈልግ ለኤፍራታ ነግራታለች። ኤፍራታ ወዮልሽ፣ አደገኛውን ቀይ ካርድ በህይወትሽ ላይ የመዘዝሽ እንደሆነ ወቂ መድበል ከብሩክ የበለጠ አደገኛና ኃይለኛ ሰው ነው። እናም አርፈሽ ብትቀመጭ ሳያዋጠሸ ይቀርም ብላታለች። ሆኖም ወይዘሮ ማህሌት ግን የፈለገውን ያምጣ ምንስ እንዳላመጣ ነው ብላለች። አይኗን በጨዋ ጥባ ከዚህ በፊት ስንት ነገር እንዳላደረገች ሁሉ አሁንም ድጋሚም ትኩረቷ ሙሉ በሙሉ ቤቱ ላይ ነውና፣ ያንን ቤት ለማግኘት ብዙ ነገር እያደረገች ነው። ታዲያ ይህንን ለማድረግ ቀላሉን ዘዴ ከዝና ሰምታለች። የብሩኬ ቤት ስሙ በምሳሌ ስም ነው። ስለዚህ ምሳሌ ላይ በህይወቷ የሆነ አንድ እርምጃ ብትወስድ ኖሮ፣ ያኔ ምሳሌ በምትሞትበት ሰዓት ስሙ ወደ አንቺ ይዛወራል፣ ምክንያቱም ሚስቱ ነሽና እሱም አሁን ከሀገር የለም ኬ ከሀገር የለም። ምሳሌ ሞተች ማለት ደግሞ ሀብት ንብረቱ ያንቺ ይሆናል ማለት ነው፣ በማለት እንግዲህ ከዝና እንደዚህ አይነት ምክር ሰምታለች። እሷም ከምንም በላይ ያሳሰባት ነገር ቢኖር ቤት ውስጥ ሆኜ እያልተሳካልኝን አሁን ከወጣው በኋላ እንዴት ምሳሌን በቀላሉ እጅ ላስገባት እችላለሁ ብላለች። ዝናም ማድረግ ለምትፈልገው ነገር ብዙ ሰበብ አታብዥ፣ በቃ አድርገሽ አሳየኝ ብሎም አዟታል። ማህሌትም ዛሬ ላይ ዝና ምርጥ ምክር እንደ መከራት አድርጋም ለኤፍራታ እየነገረቻት ነበረ። ኤፍራታም ዝናን አትመኙ ማለቷን ምንጊዜም አልተዎችም። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ እያልኩኝ ምሳሌ ክፍል ሰባ ሰባት ምን አዲስ ነገር አለ አብረን የምንከታተል ይሆናል። መድብል ወንድሙ ወጥቶ ስለቀረበት እጅግ በጣም ካሳስበው ሰንበት በት ብሏል። ወንድሜን እዚህ ቤት አጥቼው እንዴት መዋል ማደር ችላለውኝ! ከእንግዲህ በኋላ እስከ ህይወት ፍጻሜ ድረስ እዚህ መቀመጥ የለብኝም በማለትም ሲበር ወደ ሞገሴም አምርቷል። ሞገሴም ወንድነቱን እንዲጠቀምበትና ቆራጦ ነው በፍለጋው እንዲያግዘው ዛሬ ላይ አበክሮ ጠይቆታል። አንተም ቢሆን በሚስት እየመጣብህ ነው፣ እኔም በወንድሜ ላይ መጥቶብኛል። ከወንድሜ መጥፋት በስተጀርባ የዝና እጅ እንዳለበት ያመላክታል። ይህንን ማድረግ እንድንችል ደግሞ ሁለታችን እጅ ጓንት ሆነን መስራት ይኖርብናል፣ በማለት ሞገሴን አሳምኖታል። ሞገሴ በእርግጥ ፍርሃት ቢኖርበትም አጋዥ የሚሆነው መድብልን ከጎኑ ስላገኘ፣ በእርግጥ ጥላታቸውን ሁለታቸውም አንድ ባንድ መመከት እንደሚያስችላቸውም ራሱን አሳምኗል። ሉላ እቤት ተቀምጣ መጽሐፍት እያነበበች ነው። በእርግጥ ሞገሴ ሲወጣ አንዳች ጭንቀት ይሰማታል። ካሁን አሁን ዝና አግኝቶ የሆነ ነገር ያደርገዋል የሚል ሀሳብም አላት። ሆኖም በመሀል ስልክ እየተደዋወሉ ስለ ደህንነታቸውም ይጠያየቃሉ። ሌላኛው የዳጣ አስቂ ጥያቄ ነው። ብሩኬና ቅድስት መፋቀራቸውን ጠንቅቃ ታውቃለች። በተለይ ያኔ ማታ ያመሹባት ሰዓታት አብረው እንዳደሩ አድርጋ ነበር የምታምነው ነው። ሆኖም ያንን ቀን ወርቁን ለብሩኬ ሰጠች ወይ የሚል ጥያቄ ማንስታላታለች። ቅድስት ይህንን ማድረግ ባለመቻሏ እንደተጸጸተችና ምናልባትም የብሩኬ መጥፋት ከዚህ ጋር ተያይዞ እንደሆነም ስጋት እንዳለበት ለዳጣ ነግራታለች። የዳጣ ምላሽ የነበረው ለምን ለወንድሙ ለመድብል አሰጨውም የሚል ነበረ። ቅድስት በጣም ነው የተቆጣችባት። እንዴት እንደዚህ ትለኛለች እያለችም እየተናደደችባት ነበር። እና መሀሌትም ተገናኝተው ጠላታቸውን እንዴት ማጥቃት እንዳለባቸው እየተመካከሩ ነው። ሆኖም ዛሬ ላይ ለማህሌት ከባድ ወጥመድ አጥምዶላታል። የመድብል አመጣጥ ምን እንደሆነና ከጀርባው ምን እየተካሄደበት እንደሆነ ማህሌትን ለመጠየቅ አስችሎት ነበረ። ማህሌት ኤፍራታ ስለነገረቻት አንተን በጣም እየተከታተለህ ነው፣ ስለዚህ ልትጠነቀቀው ይገባል በማለትም ነግረዋለች። ዝና ይህኔ በጣም ነበር የተቆጣት። ማለትም እኔ አበበ ደመሳ ልጅ እንዴት ነው እንደዚህ ሊለኝ ቻለው። ስንት ሰዎች ከርቀት እያዩ ይፈሩኛል። እሱ ማን ስለሆነ ነው እኔ ላይ ጥቃት ሊያደርስ የሚችለው? እያለም እሱን እንደተለመደው እየቆለለና እየጎረረ ነበረ። እርሱን እንኳን አይቻለውኝ ከዚህ በፊት ብሩኬ ያን ያህል ጥቃት እንዳደረሰብህ፣ እንዲሁም መድበልም ቢሆን አቅምሰዋል በማለት ማህሌት ሳታፍር ነበር የነገረችው። ይልቁንስ እሱን ወደ ጎን እንታይና አንቺ ምሳሌን የሆነ ነገር እንድታደርጋ ትፈልጋለሁ። ያንን ማድረግ ስትች ደግሞ አንቺ ለፈለግሽው ጥቅም ነገሮቹ ይመቻችልሻል፣ በማለትም ምሳሌን ማስገደል ብትችል ሀብት ንብረቱ ወደ እሷ መዛወር እንደሚችልም ምን ለማድረግም ነገሮቹ ቀላል እንደሆኑ ለማህሌት አስረድቷታል። ማህሌት ቤት ሆና ማሳካት አልቻለችም። አሁን ላይ እንዴት አድርጌ ቷ ብዙ ጊዜ ለመግደል ሞክሬ አንድም ነገር አልተሳካልኝም። ታዲያ አሁን ቤቱን ለቅቄ ከወጣው በኋላ ሀሰት አድርጌ ምሳሌን ላስገድላት እችላለሁ እሷን ሳስገድዬ ምን ጥቅም አገኛለሁ በማለት ለዝና ጠይቀዋለች ዝናም ሞኝነሽ እንዴ ለምን ፍርድ ቤት ክርክር ምናምን እያልሽ ትንከራተቻለሽ እንዲህ አይነት ቀላል ዘዴ እያለልሽ በማለትም ማህሌትን ወንጀል ለማሰራት ዳርዳር እያለ ነው ማህሌት በእርግጥ በነገሩ በስተ መጨረሻም ተስማምታለች ታዲያ እንደተለመደው ኤፍራታ የት እንደቆየችም ጠይቃት ነበረ ሆኖም ከዝና ጋር ተገናኝታ ምርጥ ምርጥ ሀሳቦችን መመካከር እንደቻሉና ጠላታቸውን እንዴት ማጥቃት እንዳለባቸው ግራታለች። ሆኖም ዝና ወደማይሆን አቅጣጫ እያመራሽ እንዳይሆን ማህሌት ተጠንቀቂ ብላታለች። ሆኖም አንዳንዴም ጨዋ፣ አንዳንዴ ደግሞ ስትፈልገው ዝና የምትፈልገው ሰው አልሆንላት ብሎ እያብሳጫት እንደነበር ግራታለች። ሆኖም ለምን በፍቅር አታንበረኪውም ብላታለች። ማህሌት ዝናን በፍቅር ለማንበርከክ ብዙ ጊዜ ጥረት አድርጋ ነገር ግን ሳይሳካላት መቅረቱ ይህ ደግሞ እንዳበሳጫት ለኤፍራታ ነግራታለች። ካጠገቡ ተቀምጣ ዝናን ለማማለል ያላደረገችው ጥረት የለም። ሆኖም ሉላን እንጂ እሷን ከስራና ከስራ ውጪ ለምንም ነገር እንደማይፈልጋት ብዙ ጊዜ ሲያንቋሽሻትም ተመልክተን ነበር። ታዲያ ማህሌት ይህንን ነገር እያስታወሰች ፍጹም ሊሳካላት አልቻለም። መድብልም ወንድሙን ለማግኘት ሲል ከይፍራት ጋራ የጀመረውን ድርድር መጨረስ እንዳለባቸውም በስልክ ደውሎ ይጠይቃታል። በተለይ የማህሌት መውጫ መግቢያ የት እንደሆነ ተከታትላ እንድትነግረውም ጠይቋታል። እርሷም ምን ልታደርግ ነው? እህቴን እንዳትጎዳት አደራ በማለት አስጠነቀቀችው። እርሱም በገንዘብ እኮ ተስማምተናል። ምንም በአደርጋት አይመለከትሽም የሚል ምላሽም መልሶላታል። ኤፍራታ የገንዘብ ነገር አይሆንላትምና እሺ እስማማለሁ ብለዋለች። በስከ መጨረሻም ማህሌት እና ሞገሴ እንዲሁም ዳጣ ሆነው ማህሌትን የት ቦታ እንደሚያግቷት ተስማምተው ጨርሰዋል። ከመጨረሻም ጎዳና ላይ ሆነው ሲጠባበቁም ቆይተዋል። ማህሌት ከዋለችበት ውላ ከኤፍራታ ጋር ስትመለስም ከርቀት ሆነው ይመለከቷት ነበረ። ሆኖም መረጃዎች እንዳይወጡባቸው ኤፍራታ ስትለይ ማህሌት ብቻዋን መያዝ ስለፈለጉም ኤፍራታን ከአጠገቧ እንድትርቅና ወደ ሌላ አቅጣጫ እንድትሄድም አድርጓታል። እርግጥ ኤፍራታ በወቅቱ ሲደወልላት ወደ ሌላ ቦታ እንደሆነችና ድብል ጋራ ለመገናኘት እንዲያስችላት ከሰላሳ ደቂቃ በኋላ መሆን እንዳለበትም ነግረዋለች። ድብልም ከሰላሳ ደቂቃ በፊት ማለትም አሁኑኑ መገናኘት ይኖርብና በማለት ለኤፍራታ ትዕዛዝ አስተላልፏል። ኤፍራታም የገንዘብ ነገር ነውና፣ እሺ አሁኑን እንገናኛለን በማለት ከማህሌት በመነጠልም ታጫዋን በመቀየር ወደ መገናኛ ማመርታለች። እነሞገሴ እነመድብል ግን ማህሌትን ክትትል ላይ ናቸው። ማህሌት ሰክሰክ እያለች ወደ ቤቷ ለመመለስ ሩጫ ላይ ናት። ሆኖ መንገድ ላይ የተገጣጠሙት እነዚህ አጋቾች ጋር ምን ሊሰማት ይችሉ ይሆን? ማህሌትና ተንኮል ተለያይተው አያውቁም። አንድ ቀንም ሲሳካላት አይተን አናውቅም። መድብል ቆራጥ ውሳኔ ምናልባትም ወንድሙን ለማግኘት ይረዳው ይሆን? ማህሌትስ የምታውቃቸውን መረጃዎች አንድ ባንድ ለመድብል ትናገራለች ወይስ እንደማታውቅ ትሸመጥጥ ይሆን? ብቻ መድብል የእስር ቤትን ሕይወት እንደሆነ አንድ የተለማምጀዋለሁ ወንድሜን ሳላገኝ እዚህ ከምቀመጥ የፈለገውን መስዋዕትነት ከፍዬ የሚሆነውን መቀበል ግድ ይለኛል፣ በማለት ወንድሙ መጥፋት እስከ ሞት ህቅታ ድረስ ታግሎ አድራሻውን ማወቅ እንደሚገባውም ራሱን አሳምኖ ከቤት ከወጣ ዋላ አደር ብሏል። በሌላ በኩል እንግዲህ በአባቷ መጥፋት ምሳሌን በሹክሹክታ እንጂ እንዲሁ አባትሽ ጠፋ ብለው ነግረዋት አያውቁም። እንደውም በዚህ ትዝታ እንዳትሰቃይ አጎት ከአባትነት በላይ ፍቅር እየሰጣትና እየተንከባከባት ይገኛል። በስከ መጨረሻም ብዙ ነገሮችን ያቀደችውና የቤት ባለቤት ለመሆን የቋመጠችው ማህሌት አሁን በነመድብል መድበል እገታ ውስጥ ልንመለከታት ነው። በቀጣይ ክፍል እስከምንገናኝ ድረስ ለዛሬው ምሳሌ ድራማ ክፍል 77 ይህንን ይመስል ነበረ። ለቻናሌ አዲሱ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።